አላማ የዛሬ የጠራዎች ሳይድና እንችን ሱመያ ጋር አን አዩ ጋ አዩ ጋ ለማስታረቅ ነበር የፈለግኩት እና ሰይድም እንግዲህ አውርተናል። እሱ ጋር በጣም ተደጉ ከሰይድ ጋር እያወራ ነው። እሱም እንደምታቂ በጣም በፍለጋ ላይ ነው በስልክ ይህ መንገድ ነው። በስልክ እኔ ምን ብዬ ነበር? በአለ ጥሩ አይደለም እሺ። ይህን ለመንገድ ነው እያልከኝ፣ በጣም ትልቅ ነው። ትልቅ ነገር እኮ ነው የተጣሉ ሰዎችን ማስታረቅ። ግን ሞላ ሙድ እያስክብኝ ነው። ሙድ አይደለም። እዚህ ጋር ኦዲንስሽም በኮሜንትም በስልክ የሚያወርድ ለምን አታስታርቁም ምናምን የሚሉት እና እንግዲህ አንቺም የልጆች ሻባት ነው። ስለዚህ እሷም ጋር መታረቅ አለባችሁ። እሱም እንደሁም ከአንዴ ሁለቴ ሦስቴ እየጠየቀ ነው እየደወለ በምትመጣ ሰዓት ጥራኝ እያለ ነው

ጠላትሽ ጠላትሽ ፍጥፍጥ ይበል ማለት ነው፣ ንግስቷ። ውይ ጠላትሽ ፍጥ ፍጥ ይበል። እኔ ዛሬ የደነገጥኩት ድንጋጤ አጥቁኝ ማለት ነው። በነገራችን ላይ ንግስታ ቤት የሮጥኩኝ የሮጥኩኝ የሮጥኩ ልገባ ስል ማለት ነው ተደፍቼ ነበር አልኳቸው። ተደፍቼ ነበር እና እንዲህ ምን ተፈጠረ ብዬ ማለት ነው። በእርግጠኝነት ብዙዎቻችን ስናስበው ነበረ፣ እነዚህ ሰዎች ለምን አያገናኟቸውም? ለምንስ አያስተርቋቸውም? ኮሜንታችሁን እያየን ነው። ቪዲዮችሁን እናያለን ምናምን ይላሉ እና ለምን አያስታርቋቸውም ? ለምን አያገናኟቸውም? የሚል ጥያቄ እንግዲህ ብዙዎቻችን እንዳደረብን የታወቀ ነው። እና ያው ዛሬ እንግዲህ እንዳያችሁት ያው እሱም ንግስቷን ጠርቶ እንግዲህ ሰኢድ ያው ሁሌ እየጨቀጨቀኝ ነው። ስለዚህ እንድትታረቁ እፈልጋለሁ። ላስታረቃችሁ ነው ሰው ለሀያ ሰው ዲስካውንት ሀያ ሰው ደግሞ እናንተ ከታረቃችሁ ነው ምናምን ምናምን የሚባል ነገር። በነገራችን ላይ እዚህ ላይ እውነቱን ለመናገር ከሆነ እኔ አንድ የደነገጠሁበት ነገር ዝም ብሎ በግድ አገናኝቶ ብዙዎቻችን እንዲታረቁ እንፈልጋለን። ዝም ብሎ በግድ አገናኝቶ አብራችሁ ኑሩ ማለት አይቻልም አይቻልም። ምክንያቱም ንግስቷ ምን ምንም አላችሁ ምንም ትክክል ናት። ምክንያቱም ደግሞ የምትኖረው ኑሮዋን የምትኖረው እሷ ስለሆነች ያን ኑሮ የምትኖረው እሷ ስለሆነች ውስጡን የምትኖረው እሷ ስለሆነች ማለት ነው። እሷ ናት የምትኖረው ኑሮዋን። ማንም የውስጧን አያውቅላት። ለልጆቿ ትፈራለች፣ ለራሷ ትፈራለች። አያንቱ እንደምታዩት ናት። እና ኑሮውን የሚኖረው ውስጥ ያለው ሰው ነው ችግሩን የሚያውቀው። እሷ ንግስቷ እንደሰማችኋት ነው። እኔ ካሜራ ላይ ያልወጡ ብዙ ነገሮች አሉ። እነዚያ ነገሮች እንዴት ይሄዳሉ? እንዴት ይስተካከላሉ? ከዚህ በፊት ያለፈቻቸው የተወቻቸው ብዙ ነገሮች ይኖራሉ። አዩ ብቻ አይደለችም ችግሬ ብላለች፣ ከዚህም በፊት ስለዚህ ያህንን ነገር ውስጡን ሳናቅ ዝም ብሎ ታረቂ ግቢበት ምናምን ማለት ሌላም ለልጆችም ሆነ ለራሷም ችግር ነው የሚያመጣው። ምክንያቱም አያንቱን እንደምታይት ስለሆነ እብድ ስለሆነች በቃ የለቀቀች ልጅ ስለሆነች ማለት ነው። እና የገንዘብ ሰው ስለሆነች ማንንም እንደፈለገች አድርጋ አንደኛ ብዙ ነገሮችን እያደረገች በንግስቷ ማሳበቧን አትተው። በጣም የሚያስፈራው ነገር ይሄ ነውን የሚያስፈረኝ ነገርም ይሄ ነው። ታሳብባለች በንግስቷ። ምክንያቱም የገንዘብ ሰው ስለሆነች እያንዳንዱ መጥፎ ነገሮችን እየሰራች እሷ እንደዚህ ያደረገች ማለቷ አይቀርም ማለት ነው። በቃ እኔ በጣም ብዙ ነገር ነው ማስበው እና ፈጣሪ ይህንን ነገር በቃ ያጠራላት ነው የምለው እኔ። ጥርት አድርጋ ብትገባ ብትታረቅ፣ እንዴት ልበላችሁ፣ በቃ የሆነ ጥርት ያለ ነገር፣ የምትተማመንበት ነገር፣ ከዚህ ለሚመጣው ነገር የሆነ በቃ የሆነ ሰው ኃላፊነቱን የሚወስድ አይነት ነገር ሁኖ እንደዚያ አሁን ብትታረቅ ነው የሁላችንም ደስታ የእኔም ደስታ ማለት ነው። እንዴት ነው ዝም ብሎ ታረቁ ብቻ ነው አብዛኞቻችን የምንለው። ዝም ብሎ መታረቁ ምንም ትርጉም የለውም። ያንን ነገር እሷ ሰኢድ እንዲያስተካከላቸው የምትፈልጋቸውን ነገሮች ማስተካከል አለበት፣ እንዲያደርጋቸው የምትፈልጋቸውን ነገሮች አድርጎ መሆን አለበት። እዚህ ጋ ደግሞ እስኪ የምትለውን እንስማ እሱ የተሻለ ነው ብሎ ሳይሆን የተሻለ የሚሆነው አብሮ መኖር እውነት ማለት አንድ ቤተሰብ ዝም ብሎ የሚበጣበጥ ከሆነ የተሻለ የሚሆነ መፋታት ነው። ወላ ውይይት እኮ ትልቅ መፍትሄ ነው። ስላለያቸው የማታውቀው ነገር ብዙ አለኮ። የሆነት ልጅቷ መለስተኛ ጅኒ ናት። ይሄ ፐርሰናል ነገር ሊኖራቸው ይችላል። ግን እንደ ድርጅትም እሱም እየደወለ ደህንነትሽን እየጠየቀ ነው። እንዲሁም ምን ይለኛል መስለሽ በምትመጣ ሰዓት ደውልልኝ ወይም በምትቀጥረው ቀን ቀጥረኝ ንገረኝ በስልክ ነው የምነግርሽ ያለውን ነገር እሱ ጋር እያወራን ስለሆነ መጀመሪያ አንችን ፈቃደኝነት ማሳወቅ አለብን ሰው አንቺ መጀመሪያ ፈቃደኛ ስትሆኝ ነው እንጂ እሱ ስለጠየቀን ወይም አንቺ ስለጠየቅሽ አይደለም የሁለቱን ሰው በተቃራኒ ያለውን ሀሳባቸውን ተቀብለን ነው ለማስማማት የምንሞክረው ስለዚህ አንቺም እሱን ይህን ሁሉ ሀሳብ እያመጣ ነው። የልጆች አባት ነው ምንም ቢሆን፣ ስለዚህ ብትታረቁ እንዲያውም ማገናኘኝ እያለ ነው። በምትመጣ ሰዓት ለአገኛት እያለ ነው። ስለዚህ እነዚህን ሀሳቦች ብትወያዩ ብታስቢበት የተሻለ ነው። እሺ። አመሰግናለሁ ስላሰብክልኝ። ችግር የለም። እሱ መንገድ እንደ ድርጅት እኮ ግዴታ ምንጠይቃቸዋል እንደ ያሉ ቤተሰቦች ኦዲየንስ ተከታታዮች፣ አይ እነሱማ ታረቁ እያሉ ነው እኮ። ግን ያው አንዳንዴ ምን አለመሰለ፣ አስታራቂው ኖሮ ክን እኮ አይኖርም። የምትኖረው ራስህ ነህ። እዚህ ጋ ያለውን ሕይወትን ደግሞ አንተ ለምታቋርል እ አሁን እዚህ ጋ እኔ በጣም አከብርሃለሁ፣ ጥሩ ሰው ነው። በመጣሁ ሰዓት ታስተናግደኛለህ፣ ያወራሁህን የጠየኩህን ትመልስልኛለህ። እና ከዚህ የዘለለ ግን አሁን ሼምዞይ ምናምን ለአንተ ብዬ ብታረቅ እኔ ነኝ እዛ ሰዓት ውስጥ የምገባው ብቻዬን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 ወይ ለሰው ብለህ ወይ ለምን አንተ ነካ ኑሮን ምትኖር። በዛ ላይ ደግሞ እነዚህ ሁለት ልጆች አሉ። ስለዚህ ለእኔ ብዬ ሳይሆን ለልጆች ስል የተሻለውን ነው የምመርጠው። ለዛ ነው እኔ ብዙ ያው ስታወራኝ ምናምን ነገር ብዙ ጊዜ ቦይ ስታደርግልኝ የማልመልስልህም ለዛ ነው። ዞሮ ዞሮ አስቢበት። ይቅርታ ነው የማወርቸው። ችግር የለም እዚጋአትቀየመኝ ለምን ልቀየምለሽ በጣም መውደሽና የማከብርሽ ስለሆንሽ ስለዚህ እኔም ከማሰብ አንጻር ነው ተወያዩበት አስቡበት ይሄን ነገር ወደ መፍትሄ ብትገቡ የተሻለ ነው እሱም ከሚዞር በያገሩ ከሚደክም ሰው ጋር ከግጭት ምንም የምታተርፉት የምታገኙት ነገር ስላለ ብትስማሙ ብትወያዩ የተሻለ ነው እነዚህ ደግሞ መፍትሄ ካሉ ደግሞ ቤተሰቦቻቸው እዚህ ጋር ኦዲንስ ስላለ እዚሁ መንደር ብዙ ከስተመሮች አሉ። እናንተን ብለው እነሱ ያስታርቁናል። በአንድ መንደር ስለሆን ሁላችንም ደስ እንዲላቸው ነው። አያንቱ አይታታል አይደል? ልጁ ትንሽ ጎበዝ ልጅ ናት። ጎበዝ አልካት? ኧረ ተው መስሎ ነው እንደዚህ ወንበር ላይ ሁሉም እኮ የለ ወንበር ላይ እንደዚህ ቁጭ ብለው ስታየው ጨዋ ነው አይደል? ወጣ ሲል ደግሞ ከበስተ ጀርበው ሌላ ማንነት አለው። ሁሉም አለው ማለት እንደዚያውን። በሩቁ ከሆነ አሁን እኔ እናንተ እንዲህ ተነጋግረን የኔ ክፋት አንተ ምንም አያደርገኝም፣ የአንተ ክፋት ደግሞ እኔ ምንም አያደርገኝም። ለምን ከዚህ ከሄድኩ በኋላ አንገናኝማ። አብሮክ የሚኖር ሰው ግን የአንተ ክፉ ማንነት አብሮክ የሚኖረውን ሰው ነው የሚጎዳው። አሁን አንተ አዩን እንደዛ ነው፣ በወንበር ላይ ነው እንደዚህ ቁጭ ብለህ አናግራታለህ፣ ትሄዳለህ። የሆነ የራሷ ማንነት አለው፣ አብሮ ለመኖር ችግር ነው። ትክክል ነሽ። እንግዲህ እኔ ሀሳቤ ሰኢድን እንግዲህ ነግረው ፈቃደኛ ሆኗል ለመታረቅ ማለት ነው። እሱማ እየጨቀጨቀ ነው እየደከመ ነው። ስለዚህ አንቺም ፈቃደኝነት መጠየቅ አለብን። ስለዚህ አንቺም እሺ ብቴን ደስ ይለኛል። የምታስብበት ለምን መታረቁ የተሻለ ነው። ከዛ ፍቅር ይሻላል ብዬሽ ነው እዚህ የለም አግኝ እሱማ እንግዲህ አወራን ከፈለሽግ ልጥራው? እንዴ አረ ማለት ነው ራሴን ነው የማጠፈው እኔ አገባኝ። ፖሊስ ጣቢያን ህግ መቷቸው እንዲዘ በቃ ከሞትኩኝ ያዙ። እንደዛ አልወጣኝም። እንዴት የተታረቁ ሰው እንዲስማማ፣ ሰላማዊ ኑሮ እንዲኖር ነው የምንፈልገው። ግን የለማ የለም። ወላሂ እውነት ልመነክ አማኝኝ እንዴ ስለዚህ እሱን አውርቼዋለሁ። ፈቃደኛ ነው። ያው ታውቂያለሽ፣ መልክቱን አስቀምጧል። እንግዲህ የአንቺን ፈቃደኝነት ነው የምጠብቀው። እኔሽ እሽካላልኩኝ አይመጣም በቃ ድርጅት ላይ ሰራጋበ እሱ ይቆይና ማለት ነው። ለማንኛውም እንግዲህ ስላሰባችሁልኝ አመሰግናለሁ፣ አለ አላህ ይስጥልኝ። ለማስታረቅ ስለሞከራችሁ ሁላችሁም ከሰይድ ጋር እንድመለስ የምትፈልጉ ታረቂ የምትሉኝ በጣም ነው የማመሰግነው ወላሂ አላማ የዛሬ የጠራዎች ሰይድና አንቺን ሱመያ ጋር አነው አዩ ጋር ለማስታረቅ ነው። እንኳንም ረሳ አዩጋን ለማስታረቅ ነበር የፈለግኩት። እና ሰይድም እንግዲህ አውርተናል፣ እሱ ጋ ከሰይድ ጋር እያወራን ነው። እሱም እንደምታውቂው በጣም በፍለጋ ላይ ነው። ስልክን ምን ብዬ ነበር? በአላ ጥሩ አይደለም። እሺ፣ ይህን ለመንገር ነው ነው እያልከኝ። ይሄ እኮ በጣም ትልቅ ነው፣ ትልቅ ነገር እኮ የተጣሉ ሰዎችን ማስጠር ማስታረቅ። ምነው ግን ሞላ ሙድ ያስገብኝ? አለ ነው ሙድ አይደለም። እዚህ ጋር ኦዲንስ ሽም በኮሜንትም በስልክ የሚያወሩት ለምን አታስታርቁ ምናምን የሚሉትና፣ እንግዲህ አንቺም የልጆች ሻባት ነው ስለዚህ እሷም ጋር መታረቅ አለባችሁ። እሱም እንደሁም ከአንዴ ሁለቴ ሶስቴ እየጠየቀኝ ነው እየደወለ በምትመጣ ሰዓት ጥራኝ እያለ ነው ወይ አንቺ ካለሽበት ጥራኝ ምናምን ስራ አለ ማለት፣ እዚህ የለም፣ በዐላ የለም። እኔ በዚህ መስኮት ነው ራሴን የምፈጥር ነው። እሱ በስልክ ነው፣ በጣም ነው ያወራኸኝ ማለት ያው፣ ከይቅርታ ጋር ግን ጨቀጨቀ። ሰው እንደ ሰማችሁት ነው ቤተሰብ ትክክል ናት መሄድ ያለበት መያዝ ያለበት እኔ ነኝ የምኖረው ትዳሬን እኔ ነኝ የምኖረው ቤቴ ውስጥ የምኖረው እኔ ነኝ አስታራቂው አይደለም ብዙ ነገሮች አሉብኝ ብዙ ሰው ማያውቃቸው ሚዲያ ላይ ያልወጡ ድብቅ የሆኑ ወይም ፕራይቬት የሆኑ ህይወቶች አሉ ወይም የምኖራቸው ህይወቶች አሉ እያለች ነው እንግዲህ ያው አብዛኞቻችሁ ይገባቸዋል ብዬ አስባለሁ ሶ እንግዲህ ፈጣሪ ያንን ከባድ ያልሽውን ነገር ያቅልልሽ ማለት ነው። መወደው ማለት ነው። ንግስቷ፣ የኛ ንግስት። ከባድ ነው እንግዲህ። ደግሞ ሰውየውም ደግሞ ወይ ደግሞ ይሄ ሞላ የሚባል ወይም የዲኤምሲ ሪልስቴት ቢሮ ማለት ነው። ሰውየው እንግዲህ ሀዩ ጥሩ ሰው ናት ብሏል። አዎ፣ አዎ፣ እውነትህን ነው፣ እውነትህን ነው፣ እውነትህን ነው። አፍንጫውን ይዛ የምታስገዛ ጎበዝ ሴት ናት። ጎበዝ አፍንጫውን ይዛ በደንብ የምታስገዛ ማለት ነው። አሁን ደግሞ ንግስቷ የእኛውን ሽጬ ሌላ ቀይራለሁ ካለች፣ እሷም ሽጣ ሌላ ትቀይራለች። ሰው ጋር ትሄዳለች ተከትላ አይዘንድሯል የፍሬም ታምሩ እና ይሄ ነው የሚሆን የሚችለው ማለት ነው። በጣም ከባድ ነው። ብቻ ንግስቷ እንግዲህ ፈጣሪ ልጆችን ለልጆቿ እናት ለልጆቿ ነው ይህን ሁሉ ዋጋ የምትከፍለው ማለት ነው። እንደምታዩት ለልጆቿ ነው። እናትና ፈጣሪ ልጅ እስከነ ልጆች ሰላም ያድርግሽ ሰላምሽን ያብዛው። ነው ማለት የምወደው ቤተሰብ ላይክ፣ ሸር፣ ሰብስክራይብ አድርጉ። ለምንድን ነው የማታደርጉት እስኪ ልጠይቃችሁ ማለት ነው።